የምድር መናወጥና የዓለም ስጋት፣ ታላቁ ጂኦፖለቲካዊ መጋረጃ ተገፏል። ከኢትዮጵያ አፋር ክልል ስር የምትነድሳት የአፍሪካን አህጉር ለሁለት ለመክፈል አደጋ ላይ ጥላለች። ይህ የጂኦሎጂ አደጋ ከጥንት ጀምሮ የተነገሩትን ትንቢቶች እያረጋገጠ ነው። ነገር ግን ከጭስና ከእሳት ጀርባ የዓለም ኃያላን የጦር ካምፖቻቸውን አሰልፈው ለወደፊት የዓለም ስልጣን የሚደረግን ጦርነት በስውር ከፍተዋል። የጂኦሎጂ መናወጥ የዓለምን የንግድ መስመር፣ የፖለቲካ ሚዛንና የሀብት ክፍፍልን እያናጋ ነው። ለምንድን ነው አሜሪካ፣ ቻይናና ሌሎች በጅቡቲ ላይ የተከማቹት? ለምንድን ነው ኢትዮጵያ የኃያላን ቁጥር አንድ ስትራቴጂካዊ ስጋት የሆነችው? ለምንድን ነው ኢትዮጵያ የኃያላኑ ቁጥር አንድ ስትራቴጂካዊ ስጋት የሆነችው? እና ይህ መሰንጠቅ ከጀርባው የያዘው ታላቅ የጂኦ ፖለቲካዊ ሴራ ምንድን ነው? ዛሬ ይህን ሁሉ ውጥረትና ሚስጥር በጥልቀት እንመረምራለን። የዓለምን ካርታ የሚለውጥ የሀገራትን እጣ ፈንታ የሚወስን እና የሰው ልጅን ታሪክ የሚያናውጥ ትንታኔ ልናቀርብ ነው። እስከ መጨረሻው አብራችሁን ቆዩም። የአፋር የጂኦሎጂ አስፈሪነትና የመልክዓ ምድር ለውጥ የአፋሩ ያልተለመደው የዓለም የጂኦሎጂ መስቀለኛ መንገድ። አፋር በዓለማችን ላይ ብቸኛ የሆነ የጂኦሎጂ ክስተት የሚስተናገድበት ቀጠና ነው። ይህ ትሪፕል ጀንክሽን ትሪፕል ጀንክሽን ሶስት የቴክኒክ ሳህኖች የአረብ የኑቢያንና የሶማሊያ ሳህኖች የሚገናኙበት ብቻ ሳይሆን አንዳቸው ከሌላኛው በፍጥነት የሚራራቁበትም ማዕከል ነው። ይህ መራራቅ የምድር ቅርፊት በከፍተኛ ፍጥነት እንዲለጠጥና እንዲሰነጠቅ ያደርጋል። የሳህኖቹ ፈጣን መራራቅ የኑቢያንና የሶማሊያ ሳህኖች በዓመት እስከ 16 ሚሜ በሚደርስ ፍጥነት እየተራራቁ ይገኛሉ። ይህ በሰዎች የጊዜ አቆጣጠር ዘገምተኛ ቢመስልም በጂኦሎጂ መስፈርት ግን እጅግ ፈጣን ነው። የዳባሁ ስንጥቅና የቅርፊቱ መቀነስ በ2005 ዓ ም በዳባሁ እሳተ ገሞራ አካባቢ በ10 ቀናት ውስጥ ብቻ 56 ኪሎ ሜትር ርዝመትና 8 ሜትር ስፋት ያለው ስንጥቅ መፈጠሩ የዓለም የጂኦሎጂ ባለሙያዎችን ያስደነቀ ነበረ። በዚህ አካባቢ የምድር ቅርፊት ከወትሮ እጅግ ቀጭን ሆኗል። ከምድር ውስጥ ያለው ማግማ በቀላሉ ወደ ላይ መግፋት የሚችልበት ሁኔታ ላይ ደርሷል። ከዚሁ ጋር ተያይዞ የአዲስ ውቅያኖስ ልደትና የአዲስ አህጉር ዜና እየተናፈሰ ነው። የጂኦሎጂ ባለሙያዎች ይህ ሂደት ቢቀጥል የሚፈጠረውን ውጤት አስልተውታል። አዲስ ባህርና ውቅያኖስ እንዲሁም ቀይ ባህርና የኤደን ባህረ ሰላጤ ወደዚህ ስምጥ ሸለቆ በመካተት አዲስ ሰፊ ውቅያኖስን እንደሚፈጥሩ ባለሙያዎች ያትታሉ። ከዚህ አዲስ ውቅያኖስ መፈጠር ጋር በተያያዘም የአፍሪካ አህጉር መከፈር ተያይዞ የሚነሳ ጉዳይ ነው። የሶማሊያ ባህረ ገብ መሬትና የምስራቅ አፍሪካ ምስራቃዊ ክፍል ከአህጉሩ ተገንጥሎ ገለልተኛ አዲስ አህጉር ይሆናል። ለዚህ አዲስ አህጉር አዲስ ወይም ሱማሊያ አህጎር የሚል መላምታዊ ስም እየተሰጠው ይገኛል። ይህ የመልክዓ ምድር ለውጥ የዓለምን ካርታ ከመሰረቱ ይለውጠዋል። የሰሞኑ የእሳተ ገሞራ እንቅስቃሴና ከእሱ ጋር ተያይዞ የተከሰተው ጭስ፣ አመድና ሰልፈር ዳይኦክሳይድ የጂኦሎጂ ሂደቱ ምን ያህል ፈጣንና ዓለም አቀፋዊ ተጽዕኖ እንዳለው ያሳያል። ከቀይ ባህር በላይ በአስር ሺዎች የሚቆጠሩ ጫማዎችን ተሳፎ የሄደው ይህ የእሳተ ገሞራ ጋዝና አመድ በተለይም እንደ ህንድ አየር መንገድ የመሳሰሉ ዓለም አቀፍ አጓጓዦች የበረራ መስመራቸውን እንዲቀይሩ ያስገደደው የዓለም አየር ትራፊክንና ንግድን በቀጥታ አደጋ ላይ የጣለ ክስተት ነው። ይህ ክስተት የምስራቅ አፍሪካ ጉዳይ ከክልላዊ ችግር በላይ ዓለም አቀፍ የጸጥታ ጉዳይ መሆኑን ያረጋገጠም ሆኗል። ከዚሁ ጋር ተያይዞ የተነገሩ ጥንታዊ ትንቢቶችና ትርጓሜያቸው የጂኦሎጂው ሳይንስ ሂደት ከጎን በአፋር እየተከሰተ ያለውን ታላቅ መሰንጠቅ ከጥንታዊ ትንቢቶችና የዘመን ፍጻሜ ትምህርቶች ጋር የሚያገናኙ በርካታ ሰዎች አሉ። ትንቢታዊ መናወጡ የተለያዩ ጥንታዊ ባህሎችና ሃይማኖታዊ መጻሕፍት ስለ ታላቅ መሰንጠቅ፣ የምድር ገጽ መከፈል ወይም ዓለምን ዳግም ስለሚቀርጽ የውሃ ክስተት ያወሳሉ። ሳይንስ ይህንን በቴክኒክ ሳህኖች እንቅስቃሴ ሲያብራራ፣ አማኞች ደግሞ የመጨረሻው ዘመን ወይም ታላቅ የለውጥ ዘመን መድረሱን እንደምልክት ምልክት ያዩታል። አስገራሚው ነገር የምስራቅ አፍሪካ ስምጥ ሸለቆ የዓለማችንን ቅርጽ ከመቀየሩ ባሻገር የሰው ልጅንም ታሪክ ይወስናል። ይህ ስምጥ ሲፈጠር የአየር ሁኔታን በመቀየር የምስራቅ አፍሪካ አካባቢ ከዛፍና ደን ወደ ሳር ምድር እንዲለወጥ ያደርጋል። የመጨረሻው ዘመን ትኩሳትና የአፍሪካ ቀንድ ሁኔታ። የዓለም ጂኦፖለቲካዊና የጂኦሎጂ ለውጦች ማዕከል የሆነው የምስራቅ አፍሪካ ቀንድ በአንዳንድ የሃይማኖትና የትንቢት ተንታኞች ዘንድ የመጨረሻው ዘመን ክስተቶች የሚፈጸሙበት ስፍራ ተደርጎ ይወሰዳል። በአፋር እየተከሰተ ያለው መሰንጠቅና የመሬት መናወጥ ከታላላቅ ትንቢታዊ ክስተቶች ጋር ተያይዞ ሲነገር ቆይቷል። አንዳንድ መጽሕፍት ስለ ዓለም የመጨረሻ ጊዜ ሲያወሱ መሬት በትልቅ ስፋት ትከፈላለች ወይም የውሃ መናወጥ ዓለምን ይለውጣል የሚሉ ሐሳቦችን ያቀርባሉ። የአፋር እሳተ ገሞራዎች የሚያመጡት የእሳትና የጢስ መጋረጃ ከሰማይ የሚመጣን ቅጣት ወይም የታላቅ መፍረስ ዘመን መጀመርን እንደሚያመለክት ይተነተናል። የመጨረሻው ዘመን ትንቢቶች ብዙውን ጊዜ ከታላላቅ መንግስታት ጋር መፋለምና የዓለም ኃይል ሚዛን መለወጥ ጋር ይያያዛሉ። የምስራቅ አፍሪካ ቀንድ በአረቡ ዓለም፣ በእስያ እና በምዕራቡ ዓለም መካከል የሚገኝ ስልታዊ ቦታ ላይ በመሆኑ የዓለም ኃያላን መሰባሰብ ለታላቁ የፍጻሜ ጦርነት መዘጋጀት እንደሆነ ይገመታል። በምስራቅ አፍሪካ ስምጥ ሸለቆ የሚገመቱት አዳዲስ ሀብቶች ደግሞ ጂኦተርማል፣ ነዳጅ፣ የባህር መስመር ቁጥጥር የሚደረግበት ውጥረት በትንቢታዊም ገጽ ራሱን የቻለ ክፍል አለው። ኃያላን ሀገራት በጅቡቲ በመሰባሰብ የአፋርን የጂኦሎጂ ለውጥ በመጠቀም የአካባቢውን ሀብትና የንግድ መስመር ለመቆጣጠር መሞከራቸው የትንቢት ተንታኞች የዓለምን ስልጣን ሙሉ በሙሉ የሚፈልግ የቁጥጥር መስፋፋት እንደሆነ ይተረገሙታል። ኢትዮጵያ በጥንታዊ የሃይማኖት ታሪክ ውስጥ ያላት ልዩ ስፍራ በዓለም ኃያላን መካከል መኖሯ በአንዳንድ ትንቢታዊ መዛግብት ውስጥ የዓለም ኃይል ከመቀየሩ በፊት የመጨረሻው የዓለም ጥበቃ የሚደረግበት ቦታ ተደርጎ ይወሰዳል። ሰሞኑን ከአፋር የተነሳው የጭስና የእሳት ትኩሳት ዓለም አቀፍ ማስጠንቀቂያ እንደሆነም ይተነተናል። ይህ የእሳተ ገሞራ አመድ በረራን በማስተጓጎል የሰዎች የዕለት ተዕለት እንቅስቃሴን ሲያውክ የጂኦሎጂው ሂደት በቅርብ ጊዜ ውስጥ ታላቅ የሰዓት ለውጥ ሊያመጣ እንደሚችል የሚያሳይ ምልክት ተደርጎ ይወሰዳል። መጨረሻው ዘመን ትኩሳት የምድርን ጤንነት ከማናጋቱ በተጨማሪ የዓለምን ፖለቲካዊ መረጋጋት የሚያናውጥ ነው። የዓለም ኃያላን በአፋር አቅራቢያ በተለይም በጅቡቲ ወታደራዊ ካምፖቻቸውን ያሰፈሩበት ዋነኛው ምክንያት ባብኤል መንደብ ነው። ይህ ስትራቴጂካዊ የባህር በር እስያን፣ አውሮፓንና አፍሪካን የሚያገናኝ የዓለማችን ወሳኝ የንግድ መስመር ነው። በቀን በመቶዎች የሚቆጠሩ የነዳጅና የሸቀጥ መርከቦች የሚያልፉበት ይህ መስመርን መቆጣጠር ዓለም አቀፍ ኢኮኖሚን በቀጥታ መቆጣጠር ማለት ነው። ማንኛውም የጂኦሎጂ ወይም የፖለቲካ መናወጥ ሲከሰት የኃያላኑ ጦር ወዲያውኑ ምላሽ እንዲሰጥ ዝግጅት መደረጉንም ያሳያል። በጅቡቲ የተሰበሰቡት ኃያላን ሀገራት ማለትም እንደ አሜሪካ፣ ቻይና፣ ፈረንሳይ፣ ጃፓን እና ሌሎችም የሚመሩት በቅርብ ጊዜ በሚደረግ የፖለቲካ ውሳኔ ብቻ አይደለም። አይናቸው ያለው በረጅም ዓመታት በሚለካው የጂኦሎጂ ለውጥ ውጤት ላይ ነው። አፋር አዲስ ውቅያኖስ ስትወልድ አዳዲስ የባህር ዳርቻዎችና አዳዲስ የንግድ መስመሮች ይፈጠራሉ። ካምፖቻቸውን አሁን ማስፈራቸው ይህ አዲስ ውቅያኖስ ሲፈጠር የመጀመሪያውን የባህር ዳርቻና የንግድ መብት ለመያዝ ያለመ እጅግ ዘላቂ ስውር ስትራቴጂ ነው። ስምጡ በሚሰነጠቅበት አካባቢ ከፍተኛ የጂኦተርማል ኃይል፣ ያልተገኙ ዘይትና የተፈጥሮ ጋዝ ክምችቶች፣ እንዲሁም አዲስ በሚፈጠረው የባህር ወለል ስር ያሉ ማዕድናት ሊኖሩ ይችላሉ። ኃያላኑ ለወደፊት የኃይልና የሀብት ፍላጎታቸው ዋስትና ለማግኘት እየተፎካከሩም ይገኛል። ኢትዮጵያ በአፋር የስምጥ ሸለቆ ማዕከል ላይ መቀመጧ ብቻ ሳይሆን በአፍሪካ ቀንድ ያላት የህዝብ ብዛት የኢኮኖሚ አቅምና የባህል ተጽዕኖ የዓለምን ሀያላንን ስትራቴጂካዊ ፍላጎት በቀጥታ የሚሞግት ነው። ኢትዮጵያ በሀብቶቿ ላይ ሙሉ ሉዓላዊነት ማግኘቷ ሀያላን በቀላሉ እንዲገቡና ቁጥጥር እንዲያደርጉ ስለማያስችላቸው እንደ ስጋት ያዩታል። የውስጥ መረጋጋትና የውጭ ኃይሎች ጣልቃ ገብነትን መከልከል የሀያላኑን አጀንዳ ያሰናክላል። ኢትዮጵያ ወደብ የማግኘት ፍላጎቷን በግልጽ ማሳየቷ የባብኤል ማንደብን የንግድ መስመር ለብቻቸው ለመቆጣጠር የሚፈልጉ ሀያላንን ያሰጋል። ኢትዮጵያ የባህር በር ማግኘቷ የኃይል ሚዛንን በከፍተኛ ደረጃ ወደ አፍሪካ ቀንድ ሊቀይረው ይችላል። ኢትዮጵያ ከምዕራባውያን ሀገራት ውጭ ካሉ ኃይሎች እንደ ቻይና፣ ሩሲያ፣ ብሪክስ ሀገራት ጋር ያላት የጠበቀ ግንኙነት የምዕራቡን ዓለም አንድ ፖላር የቁጥጥር ስትራቴጂ ፈታተነዋል። የኢትዮጵያ በራሷ የመወሰን አቅም መጨመር በሀያላኑ በክልሉ ላይ ያላቸውን የበላይነት ለማስጠበቅ እንደ ዋና እንቅፋት ያዩታል። ኮንትሮል ቻውስ፣ የተቆጣጠረ ትርምስ። አንዳንድ የሴራ ተንታኞች እንደሚሉት የዓለም ሀያላን ሀገራት በምስራቅ አፍሪካ ሀገራት መካከል ያለውን የፖለቲካ ለመረጋጋት፣ የድንበር ውዝግብ እና የውስጥ ግጭቶች እንዲቀጥሉ በስውር ይሰራሉ። ለምን? ደካማና እርስ በርስ የተከፋፈሉ ሀገራት በጂኦሎጂካል ለውጡ ምክንያት የሚፈጠሩትን አዳዲስ ሀብቶችና የባህር መስመሮችን በቀላሉ ለውጭ ኃይሎች እንዲያስረክቡ ይገድዳሉ። ኢትዮጵያ ስትዳከም፣ የሀያላኑ ቁጥጥር ይጨምራል። በአፋር የተጀመረው ይህ ታላቅ መሰንጠቅ የአፍሪካን እጣ ፈንታ የሚወስን ነው። የአፍሪካ ቀንድ ሀገራት ለዚህ ታላቅ የጂኦፖለቲካዊ ፈተና የጋራ ምላሽ መስጠት አለባቸው። የክልሉ አገራት በጋራ በመቆም የሀያላኑን ሴራ ተቋቁመው በስምጡ የሚፈጠሩትን አዳዲስ የተፈጥሮ ሀብቶች የጋራ ባለቤትነትና ተጠቃሚነት ማረጋገጥ ይኖርባቸዋል። የዓለም ሀያላንን መወዳደሪያ ሜዳ ከመሆን ይልቅ የጋራ ሉዓላዊነትን ማስጠበቅ ወሳኝ ነው። ኢትዮጵያ የውስጥ ጥንካሬዋንና መረጋጋቷን በማጠናከር በምስራቅ አፍሪካ ላይ የውጭ ኃይሎች የሚፈጥሩትን ጫና የመመከት አቅም መገንባት አለባት። ኢትዮጵያ የጋራ የአፍሪካ አጀንዳ መሪ መሆን ከቻለች የጂኦሎጂው ለውጥ የእድል በር ሊሆንላት ይችላል። በአፋር የተነሳው ጭስና የመሬት መንሰንጠቅ የዓለምን ካርታ ብቻ ሳይሆን የዓለምን የኃይል ሚዛን የሚለውጥ የዘመናት ታሪክ ነው። ይህ ታላቅ ለውጥ ኢትዮጵያንና የምስራቅ አፍሪካን የዓለም ፖለቲካ ማዕከል አድርጓል። የጂኦሎጂው ሰዓት እየሄደ ነው እና የዓለም ሀያላን ጦርነቱን መጀመሪያ አስቀድመው ጀምረዋል። እንግዲያው ኢትዮጵያ የጂኦሎጂው ማዕከል ከመሆኗ ባሻገር የዓለም ሀያላን ሴራ የተጋረጠባት ዋና ስትራቴጂካዊ ሀገር ናት። የሀያላኑን ሴራ አሸናፊ ይሆናል ወይስ የአፍሪካ አንድነትና ጥንካሬ ያሸንፋል? ይህ ታላቅ መሰንጠቅ የምስራቅ አፍሪካን አዲስ የወርቅ ዘመን ያበስራል ወይስ የትንቢታዊ የመጨረሻ ዘመን ትኩሳት ፍጻሜ ይሆናል? የእናንተ ምላሽ ምንድን ነው? ይህንን ጥልቅ ትንታኔ የያዘ መረጃ ለሌሎች ሼር በማድረግ አካፍሉ። አስተያየታችሁን ከታች ኮመንት መስጫው ላይ አካፍሉን። ቻናላችንን ሰብስክራይብ በማድረግ እና የደውል መለከቱን በመጫን ቤተሰብ እንሁን። በቀጣይ በሌላ መርሃ ግብር እስከምንገናኝ ቸርቆዩን አበቃን።